እንደምናችሁ? ጤና ይስጥልን። ዛሬ ደግሞ ስለ ሐማስና እስራኤል አመሰራረት ስለ ፍልስጤምና ስለ እስራኤል አመሰራረትና የሁለቱ ህዝቦች አንድነትና ልዩነትና የፍልስጤምን ማፍረስ እናወራላችኋለን ወራላችኋለን። ላይኦ ሚዲያ ነው። ሐማስ ሐማስ ሲነሳ የተለያዩ የአረብ ሊግ ሀገራት ትጥቅ ትግሎችን እናስታውሳለን። ባይሁዶቹ ኩፓ ዮም ኮፖር ዮም ኮፖር የሚባለው ወይም ደግሞ ይሄ ዮም ኮፖር ማለት ይህን እንኖራለን ዮም ዛሬን ይዘን ለወደፊትም ይህን እንኖራለን ትግል ነው። ይህ በአይሁዶቹ ዘንድ የተቀሰቀሰው ጦርነት ዮም ኮፐር ይሉታል። የአረብና የእስራኤል ጦርነት ወይም ጂውስ ቱ አረብ ዋር የሚባለው ማለት ነው። በሐማስ በኩል ደግሞ ኢታፋድ ዋንና ኢታፋድ ቱ የሚባል ጦርነቶች ነበሩ። ኢታፋድ ማለት በጀምላ ፍልስጤም ሕዝብ ተነስ ዘን በጀምላ ንቅጠም ነበር ያ አለሙ ማለት ነው። ዛሬ ስለ ኤርገን ሀጋህንና ሊህ እናውራለን። በአንድ ላይ ወደ አይዲኤፍ ከሞሳድ ጋር የሆኑበት ሚስጥርና የመጡበትን አካሄድ እናያለን። አይሁዲ ሀሳብ ነጻነትን የሚፈቅድ ታላቅ የትምህርት ኤክስቴንሲቭ ትምህርት ማለት ነው እና በአስተሳሰብ በመላምነታዊ ምሁርነት የሚያምን ምሁር ህዝብ ነው። ባይዘወኝ ለዚያ ነው በትምህርት መስራት የሚያምኑት ታላቅ ስልጣኔም ነበራቸው። ድሮ በፍልስጤምና ሄሮድስ በሚገዛበት ሰዓት ለጀስት በዛ ውስጥ ለሚኖሩ የእምነት ልዩነት ሲያገለግላቸው የነበረ ንጉሥ ሄሮድስ ነው። የአይሁድ ንጉሥ ነው። ግን ክርስቲያንም ሙስሊምም ተከባብረው የሚኖርባት ሀገር ነበረች ፍልስጤም። ጲላጦስ በጣም ታላቁ ፈላስፋ ማለት ነው። ጲላጦስ በዛው ሀገር የነበረ በዚህች በፍልስጤም ውን የሚኖር የዛ የክብር ዘበኛ ነበረ የሄሮዶስ። እሱ ከሞተ በኋላ ነው የነሀማስ መንግስትነት የተመሰረተው ማለት ነው። የፍልስጤም ዲሞክራት ፓርቲ የሚባል ማለት ነው። ይህ እነ ጲላጦስን ጁልየስ ቄሳር ከገደለው በኋላ ጸሐፊው ጆናታን የሚባል አንድ የአይሁድ ጸሐፊ ወደ ቱርክ ነት ወደ ቱርክ ወደ ሩሲያ ተጠርቶ ሄዶ፣ ለምን የሶቪየት መንግስታት እኛን ይጫኑናል የሚል አንድ የጻፈዋል። ዮናታን ጠርተውት ነበር። የሶቪየት መንግስታት እና የሶቪየት ተመራማሪዎች እሱን ጠርተውት ዮናታንን ለአንድ ሺህ አምስት መቶ መንግስታት አልባ ነው የኖርን ይላሉ። አፍተር ሄሮደስ ከሞተ በኋላ ለዛ ነው በሰባቱ ማህጉራት ትበትነን የኖርነው የሚል ዮናታን፣ በጣም የሚገርም ጸሐፊ የአይሁድ ጸሐፊ አስከፊ ነው። ንጉሱ ሄሮዶስ ከሞተ በኋላ ነው አይሁድ ራሱን ህዝቡን የወከለ መንግስት ያልነበራቸው እየተወከለ መንግስት እንዳይኖራቸው የተለያዩ ስም ማጥፋት ወይም ደግሞ ዲፊሚኔሽን በክርስቲያን እና በስልምና ያሉ የሀሳብ መዛነፎች ነበሩ። እነሱም ስም ማጥፋቶች ተፈጽሞባቸዋል። አይሁዶችን ኦልሬዲ በክርስትና ዓለም እንደ መይሰቡ ህዝቦች እንደ ድንጋይ ህዝብ በሙስሊም እንደ ሳናቅ ማለት ነው። እምነቱ አይልም፣ ሙስሊም ክርስቲያን አይልም፣ ግን አስተምሮቱ አንዳንድ ሰዎች ከግለሰብ አስተምሮት የሚያስተምሩበት ነገር ማለት ነው። ያው አይሁድ የኦሪት አምላኪ ህዝብ ነው። ለአንድ ሺ ስምንት መቶ ዓመታት ሀገረሰብና ሀገረ መንግስት ሳይኖራቸው በአውሮፓ፣ በኤዥያ፣ በሰሜን አፍሪካ፣ በሰሜን አሜሪካ በምስራቅ አፍሪካ ሰፍረው ኑረዋል። አይሁዶቹ ከሂርዶስ ሞት በኋላ ማለት ነው። ሂርዶስ ፍልስጤምን ያስተዳደረ ሰው ነው። ያው እስራኤል እንደ ግዛትነት ትኖራለች። በዛ ውስጥ እነ ሱሜሪታንና ጁዳ የሚባል የአይሁድ እንትኖችን ንጎሳዎች ወይም ዘሮች ነበረው። እነዚህ የአይሁድ ማይኖር ናቸው በትንሹ ማለት ነው ወደ ሀይፋ ሰፍረው ነው የሚኖሩ ገበሬዎቹ ከሁለቱም የያቆብ ልጆች እንደመሆናቸው መጠን ከፍልስጤሞቹ ጋር ችግር የለባቸውም። አሁን ሁለቱን ያጣላቸው ሁለቱ ቅኝ ገዢዎች ናቸው። አንደኛው የእንግሊዝ ቅኝ ግዛት ሲሆን፣ ሁለተኛው የኦቶማን ቱርክ ቅኝ ግዛት ነው። ሁለቱ የሀሳብ መጠማዘዞችን አውጥተውባቸዋል በፍልስጤምና በእስራኤል መካከል እነሱ ምንድን ናቸው? የመጀመሪያው የኦቶማን ቱርክ መንግስት ጀስት የአረብ አለማት ሚዲልስትን ሲገዛ ባለ ስልጣን ፈላጊዎች ነበሩ፣ በአረቡ ዘንድ ማለት ነው። በተለያዩ ቦሳ በተለያዩ ሀገራት ከተለያዩ ከነ ሳኡዲ ከነ ሁሉም የአረብ ሀገራት ላይ ማለት ነው። ስለዚህ ኦቶማን ቱርክን ለመዋጋት ግብፅን እንትኗን አንፈገዱ ማለት ነው። እች እንግሊዝ እንግሊዝ ስትገባ ፍልስጤምን የማስተዳደር ጠፈንታ ገጠማት ማለት ነው። ፓላስታይን ማንዴት አድሚኒስትሬሽን ፈጠረች እንግሊዝ ገብታ ፈለስታይን ወይም ፍልስጤምን አረጋግጭላችሁ ነው መወጣ ልናንተ ለአረቦቹ ማለት ነው። ከአረቦቹ ጋር ዲፕሎማሲ ለነበራት እንግሊዝ እንትናን አባረረችው ማለት ነው። ይሄ ኦቶማን ቱርክን ኦቶማን ቱርክ ከተባረረ በኋላ በኦቶማንቱርክ ከተማ ኢስታንቡል ውስጥ ነው የዙዌን ውስጥ ንቅናቄ ወይም የአይሁድ የተስፋ ምድር ንቅናቄ የተፈጠረው ማለት ነው። በኢስታንቡል እነ ቴድሮስ ርዝል ከቴድሮስ ርዝል በኋላ የመጡ ነገሮች ፍልስጤምን እንደ ሀገርነት ሊያስቀጥሯት አልቻለም። አይሁዶቹ የእንጆሎጅ ዌሪ ወይም ደግሞ እንግሊዝ ውስጥ ያሉ የአይሁድ ምሁራኖችና ነዋሪዎች የምናመጡባቸው ህዝብ ስንል የሰለጠነ ሀሳብ የሰለጠነ ህዝብ ነን ሲሉ ምን ማለት ነው? የእንግሊዝን አንጀሎጅ ወሬ እንቅናቄ የእንግሊዝን ንጉስታት መንግስታት ማለት ነው። የአውሮፓ በካቶሊክ መንግስት የሚሾም ነበር። ከጁልየስ ቄሳር ሁለት ታላላቅ መንግስታቶች አለም አይታለች። የመጀመሪያው ጁልየስ ቄሳር የሮሙ ጁልየስ ቄሳር ሲሆን የክሪስቲያን ኪንግ ደሞችና የተለያዩ ነገሮች ማምጣት ነበረ በአውሮፓ እስከ ተለያየ ያፈ የሚዲል ስቲም የኤዥያ ሀገሮች ላይ። ሁለተኛው የኦቶማን ትርክ ነው። ኦቶማን ትርክ የተለያዩ ሀሳቦች አሉት። የእምነትም፣ የምናምናምን፣ የባህል፣ የወግ የትሬድም ይዞ ማለት ነው። ሁለቱ አለም ላይ ትልልቅ ጠባሳዎችንም ትልልቅ ደስታዎችንም ትልልቅ አገዛዝ እንትኖችን ጥለው ያለፉ መሪዎች ናቸው እና ጁሌስ ቄሳር የእስራኤሎቹን መንግስት መሪ የመንግስት ወካይ የነበረውን ጲላጦስ በመስቀል አይታማ ጁልስ ቄሳር የሰቀለው ጲላጦስ ኢየሱስን ጲላጦስ እንደሰቀለው ማለት ነው። ከዛ በኋላ ኤንጅሎ ጂዌሪ ማለት አይሁዶቹ በከተማ ውስጥ የሚኖሩ የእንግሊዝ በተለያዩ አውሮፓ በሆላንድ በጀርመን የሚኖሩ አይሁዶች የተለያዩ ሀሳብ አምጡ። ምንድነው እሱ ሀሳብ? እንጆሎጅ ዌድ ማለት የጥበብ ሰዎች ነን የሚል ሐሳብ፣ የጥበብ ሰዎች ነን። በሰለጠነ ወይ መሄድ አለብን። የዚህ ንጉስ አስተዳደር ኢምፓየር መቀየር አለበት። የሰለጠነ ሰው መምራት አለበት። እንግሊዝን ጨምሮ ይህ ሀሳብ ተንቀሳቀሰ ማለት ነው። የአንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት አፍሮች በትግል ስትራግል ትግል በሰለጠነ ሐሳብ ትግል ሲታገሉ ነበር። ናቸው ሀይል አድርገው ራሳቸው ማለት ነው። ከዛ በኋላ ከኢንጆሎጅ ዌድ በኋላ በሁለተኛው ዓለም ጦርነት ቻንስለር ዋይመር ፓርቲ የጀርመኑ ቻንስለር ዋይመር ፓርቲ አይሁድም ማጥፋት አለብኝ ያለ ያው ጀርመን እና ኦስትሪያን እና የተለያዩ ሆላንድ ይዞ ዶችማን የሚባሉት ቦታዎች ውስጥ አይሁዶች ይኖሩ ነበር፣ ሰፍረው ጀስት ከሄርዶስ በኋላ በተሰባቱ አጉራት የተፈተኑ ህዝቦች ናቸው። ተወካይ መንግስት የላቸውም። ምናልባት ሚስጢራዊ እምነት አላቸው። የአይሁድ ሚስጢራዊ እምነት ብቻ ነው የነበራቸው እንጂ የተወከለ መንግስት ለአይሁድ ሚጮህ ለአይሁድ ሀገርነት ወይም ደግሞ የአይሁድ መብት የሚያስከብር ዓለም ላይ አልነበርም። ስለዚህ አይሁድ ጸሐፊዎች የተለያዩ ነገር ጽፈዋል። ከአውሮፓ እስከ ሰሜን አሜሪካ ከሰሜን አሜሪካ እስከ ደቡብ አሜሪካ ከደቡብ አሜሪካ እስከ አፍሪካ እየተዘዋወሩ ጽፈዋል። ቻንስለር ሂትለር በተለያዩ ምክንያቶች ሂትለር ጎዳና ላይ ያደገ ልጅ ነው። በእናቱ ይሁን በአባቱ ኦስትሪያና ጀርመናዊ ነው። ሁለቱ ሀገሮች ትንሽ ተለያይተው ነበር የሚኖሩት። ሁለቱን ሀገሮች ወደ አንድ ፈጥሬ ቡልፍዥም የምትባል የደች ከተማን የደች አገርን አገረገስን ፈጥራለሁ፣ አገረሰብን ፌዴራል የሆነች ማንን ፈጥራለሁ? ቡልፊዥ የምትባል አገርን ፈጥራለሁ በማለት ከወታደር መንግስትነቱን ከያዘ በኋላ የተለያየ የጀርመንን ፖሊሲዎች በመቀየር አገሪቱን መርተዋል። ከዛ በኋላ ግን ብዙ ነገሮችን የአይሁድ ባለሀብቶችን፣ የአይሁድ ነጋሪዎችን፣ አይሁድ የተማሩትን በአይነ ቁራኛ ማየት ጀመራል። ሴራ ያሴሩብኛል ምን ይሉብኛል በሚለው ማለት ነው። ዘን የእንግሊዝ የእንጅሎጅ ወሪ ንቅናቄ ተቀባይነት እያገኘ የመጣው ንጉሱ ብዙም እንትን አላላቸውም። በሀሳብ አመኑ እንግሊዞቹ። አይሁዶቹም ኤክሰርሳይዝ መብታቸውን እምነትን፣ ሌላንም እምነት፣ ማንኛውም እምነት ያለውን ሀሳብ ያለውን ኤክሰርሳይዝ እንዲያደርግ እንግሊዝ ፈቅደች። ነገር ግን ሂትለር አልፈቀደም። በሰዓቱ እነዚህ መሰሪ ናቸው የተለያዩ ነገሮችን የሚያደርጉ ህዝቦች ናቸው እኔ እንኳን ጎዳና ወርቄ በምለብን በሰዓት ያልሰጡኝ ህዝቦች ናቸው በማለት የተለያዩ ዲፍሚኒሽን በአይሁዶች ላይ አካሄደ። የሁለተኛው ዓለም ጦርነት የምናውቀው ነው። ሂትለር ሆሎካውስት ላይ አይሁዶችን እንደ ጉድ ዘግናኝ አድርገ የሰበሰበ የከተማ ሰዎች ናቸው አብዛኞቹ፣ የደጥበብ ባለሙያዎች ናቸው እንጅሎጅ ወሬ እንዳሉት አይሁዶቹ ሰው ርሽ አገባ ማለት ነው። መረሽ ማጥፋት ምናም። ከዛ በኋላ አይሁዶቹ ግህቶ ሪዚስታንስ ወይም ደግሞ የወጣቶች ንቅናቄ በልቸው ልትረፍ አይነት የሚል ንቅናቄ አምጥተው አውሮፓን መንግስታት ቀይረዋል። ግህቶ ሪዚስታንስ አሁን ላሉት የአይሁድ ልጆች በጣም ታላቅ ታምር የሰራ ከፖላንድ ነው የጀመረው። የእስራኤል ባንዴራም ከዛ ነው ያመጡት። የእስራኤል ባንዴራ ተውለበለበ በሆላንድ። ከዛ በኋላ የእንጅሎ ጅቤሪ ሀሳብ እውን እየሆነ የፖላንድ ያሉ አይሁዶች ያንን ሂትለርን ኦቶማን ቱርክን ሁላ አንበረከከነዋል ወደ አውሮፓ ሊመጣ ሲል ያንበረከክ ነው እኛ ነን በማለት የተለያዩ ሀሳቦችን ፕራውድ በራሳችሁ በማድረግ በሚኒስትር በመደራጀት ጊቶ ሬዚስታንስን አቋቋሙ ከዛ በኋላ ወደ ዳይሬክት የሄዱት ሁለት ሀሳቦች ተፈጠሩ የምስራቅ አውሮፓ እና የምዕራብ አውሮፓ አይሁዶች ናቸው የምዕራብ አውሮፓ አይሁዶች ተቻችለን የምንኖር ፍልስጤን ባሉበት ይኖሩ ችግር የለውም በአለም ነገ መኖር እንችላለን ሲሉ የምስራቅ አውሮፓ አይሁዶች እንደዘው በዚህ ሐሳብ ተስማምቶ ይኖር ነበር፣ ግን ቴድሮስ ርዘል አገር ሊኖረን ይገባል የሚለውን ሐሳብ ቴድሮስ የቡዲስት ተወላጅ ነው፣ አንጋሪ እሱ አገር ሊኖረን ይገባል ኢስታንቡል ቱርክ ሄዶ ተምሯል። ሊኖረን ይገባል በሚለው ሐሳብ ግትር አቋም ያች ነህ ብለው ሰደቡት በጣም ሀሳብ ተጣልቶ ያውቃሉ ከቴድሮስ ርዝል ጋር ቴድሮስ ርዝል በጣም ቻለንጅ አደረጋቸው የተለያዩ የአይሁድ ምሁራን ተቋማትን ምናምናም ከዛ እሱ በሞተ በሁለተኛው ዓመት ሂትለር ብዙ የአይሁድ ተቋማትን የአይሁድ ነገሮችን ነጋዴዎችን የተማሩትን ጨፈጨፈ ጊቶ ሬዚስታንስ መጠባል ጊቶ ሬዚስታንስ ትግል አደረገ ትግል አድርገው እንጅሎ ጆሪ ትግል እንዳደረገው እ እንጅሎ ጆሪም ተወለዱ የሁለተኛው ዓለም ጦርነት በዛ አለፈ ከሁለተኛው የዓለም ጦርነት በኋላ እነሱ ያመጡት በአውሮፓ በቤዥን በተለያዩ ሀገር ያሉ አይሁዶች ስለ ራሳቸው ስለ ኪዩቲዝም የሚባል ኪዩቲዝም ማለት እኔ ለአንተ አንተ ለእኔ የሚል የባህል አይነት ነገር እሴት መስርተው በዛ ሀገር የተለያዩ ሀገሮችን በተለያዩ አውሮፓ በተለያዩ